ዶክተር ብሩክ ወይሻ ለሆስፒታሉ ብቻ ሳይሆን ለአካባቢው ብቸኛ ስፔሻሊስት ስለነበርኩኝ ሌላ አማራጭ አልነበረኝም። የራሱን ሰርግ አቋርጦ ቀዶ ህክምና በማድረግ ህይወት የታደገው ዶክተር ዶክተር ብሩክ ወይሻ በደቡብ ኢትዮጵያ ክልል በወላይታ ዞን በሌ ከተማ አስተዳደሩ የበሌ የመጀመሪያ ደረጃ ሆስፒታል ስፔሻሊስት የሆኑት ዶክተር ብሩክ ወይሻ የራሱን ሰርግ አቋርጦ ቀዶ ህክምና በማድረግ የሰው ህይወትን መታደጉን ተከትሎ በርካቶች አድናቆትን እየቸሩት ይገኛሉ። ዶክተር ብሩክ ትላንት በወላይታ ሶዶ ከተማ በሰርጉ ፕሮግራም ላይ እያለ ከሆስፒታሉ ተደውሎለት አስቸኳይ ቀዶ ህክምና የሚያስፈልገው ታማሚ እንዳለና ሪፈር ለማድረግም ታካሚው የገንዘብ አቅም እንደሌለው ይነገረዋል። ይህም በሰማ ጊዜ ወደ ሆስፒታሉ ሲበር ማቅናቱን ተናግሯል። በሰርግ ዕለት የትማት ወጣም ብለው በጥብቅ የከለከሉኝ የቤተሰብ አባላት ነበሩ በየቤተሰብ አባላት ነበሩ፣ ያለን ዶክተር ብሩክ ነገር ግን ለሆስፒታሉ ብቻ ሳይሆን ለበሌና አካባቢዋ ብቸኛው ስፔሻሊስት እኔ ስለሆንኩ በሆስፒታሉ ተገኝቼ ቀዶ ሕክምናውን በተሳካ ሁኔታ አድርጌያለሁ ብሏል። ህመሙ ጊዜ የማይሰጥና አስቸኳይ ቀዶ ሕክምና የሚያስፈልገው ስለነበረ ሙያዊ ግዴታዬን ከሌሎች ባለሙያዎች ጋር በመሆን በአግባቡ ተወጥቻለሁ ሲል ለቲክቫ ኢትዮጵያ ተናግሯል ዶክተር ብሩክ ወይሻ በአሁኑ ወቅት ታካሚው በጥሩ ጤንነት ላይ እንደሚገኝ ተናግሮ በእኔ ምክንያት የታማሚ ህይወት ቢያልፍ የህይወት ዘመን ጸጸት ነበር የሚሆንብን ሲል ገልጿል የበሌ ከተማ አስተዳደር ከወላይታ ሶዶ ከተማ 40 ኪሎ ሜትር ገደማ እርቀት ላይ ወደ ዳውሮ ጅማ መስመር የምትገኝ ከተማ ናት በዚህ ሁሉም በከፋበት ሁሉም ነፍሴ ነፍሴ በሚልበት ሰዓት እነዚህን የመሰሉና ለሰው ህይወት እነዚህን የመሰሉና የሰው ህይወትን ለማትረፍ የሚታትሩ ዶክተሮችን መመልከትና ስለእነሱ ማውራትም ትልቁን ያስደስታል። ለዛም በጣም የሚገርመው ዶክተር ብርኮይሻ ለዚህ ተምሳሌ ስለሆኑ ከልብ እናመሰግናለን።